ውድ ወዳጆቼ ዛሬ ልብስ በመስፋት መተዳደሪያዋን ስለምታገኝና የቁርአን ሐፊዛ ስለሆነች ሴት ልብ የሚነካ ታሪክ እንነግራችኋለን። ከሞተች በኋላ ይቺ ሴት ለምን ቅጣት በመቃብሯ ውስጥ ገጠማት? ለምን የመቃብሯ ሁኔታ ሁሉንም ሰው አስደነገጠ? ምንም እንኳ ጨዋና መልካም ሴት ብትሆንም ህዝቡ እውነቱን ለማወቅ እናቷን በወተወታት ጊዜ ይፋ ያደረገችው እውነት ሁሉንም ሰው ክፉኛ ያስደነገጠ ነበረ። ይህንን ቪዲዮ እስከ መጨረሻው ድረስ እንድትመለከቱት እንጠይቃችኋለን። የዛሬው ቪዲዮ በጣም ጠቋሚ ነው። በተለይ በልብስ ስፌት በሙያ ተኮርና በንግድ ስራ ላይ የተሰማሩ ሰዎች ሳያውቁ የሚሰሩት ስህተት ለብርቱ ቅጣት የሚዳርጋቸው እንደመሆኑ ይህንን ቪዲዮ በልዩ ትኩረት እንዲከታተሉ ይመከራሉ። ቪዲዮውንም ላይክ አድርጉ፣ ቻናሉንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን ታሪካችንን እንጀምር። አሰላሙ አለይኩም ሰላም ጤና ይስጥልኝ ውድ የተከበራችሁ ተመልካቾቻችን፣ ከፓኪስታን ከተማ ወጣ ብሎ ከሚገኝ ከአንድ ሩቅ ካለ ቦታ ነፊሳ የምትባል ወጣት ከእናቷ ጋር ትኖራለች። አባቷ ሟች ነው። የነፊሳ እናት ቁርኣንን እንድትሃፈዝ አድርጋታለች። ትምህርት ቤት ገብታ ትምህርት እንድትከታተልም ልብስ አሰፋፍም አስተምራታለች። ቢያንስ እንዳትቸገር የምትበላው እንዳታጣ መተዳደሪያዋን ማግኘት እንድትችል በሚል ነፊሳ የማትደራደርባቸው መርሆች ያሏት ታታሪ ሰራተኛ ናት። አንድ ቀን ሁለት ሴቶች ከነፊሳ አጠገብ ተቀምጠው ልብሳቸው እንዲሰፋላቸው እየወተወቷት ነው። ነገር ግን ነፊሳ የእነሱን ልብስ መስፋት እንደማትችል ነገረቻቸው። ሴቶቹ እንዲህ በማለት ተማጸኗት፣ እባክሽን እምቢ አትበይን። ለሁሉም ሰው ልብስ ትሰፊያለሽ፣ ይህንንም በጣም ተክነሽበታል። ስለዚህ የእኛንም ልብስ ስፊልን። ውድ ጨርቅ ገዝተናል። ለማንኛውም ሰፊ ልንሰጠው ያልፈለግነው እንዳያበላሽብን ስለፈራን ነው። በሰፈሩ ውስጥ ያለ ሰው ሁሉ ልብሱን አንቺ ጋር እንደሚያሰፋ እናውቃለን። ክፍያሽ ተመጣጣኝ፣ ስፌትሽም እንከን የለሽ ነው። አንቺ ሰፋሽ የሆነ ልብስ ማድረግ ተጨማሪ ውበትን ያጎናጽፋል አሏት። ከዛም ነፊሳ እንዲህ በማለት መለሰችላቸው፣ ግን እኮ እናንተ የጠየቃችሁት ዲዛይን ክንድን የሚያሳይ ሱሪውም ከባት በላይ ገላን የሚያሳይ ነው። የዚህ አይነት ልብስ እንዴት እሰፋለሁ? ፊት ለፊት እምቢ ያለቻቸው ሰዎቹም አንድ ሺህ ታካ አሳዩዋት፣ ለስፌቱ ከሚከፈለው አምስት መቶ ታካ ጭማሪ በማድረግ በጥንቃቄ ስለምትሰፊ ስፌትሽን እንወደዋለን በማለት ጨመሩ። ነፊሳ ከተቀመጠችበት ተነሳችና አይሆንም እህቶቼ፣ አልከፋላችሁም ብላ ወደ ማዕድ ቤቱ ሄደች። የነፊሳ እናት በሁኔታው አፍራ ሴቶቹን ይቅርታ በመጠየቅ ነፊሳ ጨዋ ስለሆነች እነሱ ያሉትን አይነት ገላን የሚያሳይን ልብስ ለመስፋት አሻፈረኝ ያለችበትን ምክንያት አብራራች። ሴቶቹ ከሄዱ በኋላ የነፊሳ እናት ልጇን እንዲህ በማለት ጠየቀች። ለምን መተዳደሪያሽን ትገፊያለሽ? ለምን ልብሱን አሰፊላቸው ገንዘብ ማግኘት እኮ እንችል ነበር። ነፊሳ እንዲህ በማለት መለሰች፣ እናቴ የዚህ አይነት ጨዋነት የጎደለውን ልብስ ልሰፋ አልችልም። ይህም ብላ ነፊሳ ጉፍቷን በማስተካከል ውዱ ለማድረግ ሄደች። ሁልጊዜም ስለዚህ ጉዳይ እናቷ ስታነሳባት ተመሳሳይ መልስ ነበር የምትሰጣት። እናቷ ነፊሳን አብዝታ ትወዳታለች። እናቷ በሰው ቤት ተቀጥራ ስትሰራ፣ ነፊሳን በቤቷ ውስጥ ጠንክራ ትሰራለች። በመጨረሻም ነፊሳ የጥሎሽ ዕቃዎችን ሁሉ አዘጋጀች። እዛም እናቷ ከአንድ ጥሩ ወንድ ጋር ትዳር እንድትመሰረት አመቻቸችላት። ምንም እንኳ ለትዳር የታጨው ባለ ደሃ ቢሆንም ነፊሳን ግን በጣም ያከብራታል። በሰርጎ ዝግጅት ወቅት የነፊሳ እናት እንዲህ ብላ ነግረዋለች፣ ከልጄ ውጭ ማንም የለኝም፣ አማቼም ልጄም አብረውኝ እንዲኖሩ እፈልጋለሁ። በዚህም ተስማሙ። ከሰርጎ በኋላ ነፊሳ ከእናቷ ጋር ቆየች። ምንም እንኳን ባሏም ቢሰራም የቤቱን ወጫቸውን መሸፈን ግን ከባድ ነበረ። ስለዚህ ነፊሳ ልብስ ስፌቷን ቀጠለች። በዚህ ሁኔታ ወራቶች አለፉ። ነፊሳም አረገዘች። ልብስ መስፋቱ ከባድ ሆነባት። አንድ ቀን የነፊሳ ባል ወደ ቤት መጥቶ ስራውን ማጣቱን ነገራት። ነፊሳ አዘነች። እያለቀሰችም አሁን ምን ሊውጠን ነው? በዚህ ሁኔታ ላይ ሆኜ ልብስ ስፌቴን መቀጠል ሊኖርብኝ ነው ሰላም ማግኘት አልችልም ማለት ነው። ምንም እንኳ የነፊሳ ባል ቢጨነቅላትም ስራን በተመለከተ ዘወትር በመሃላቸው ጭቅጭቅ ነበረ። ነፊሳም ለባሏ ንቀት ማሳየትና ነጭናጫ መሆን ጀመረች። ምግብ ለመመገብ ሲቀመጡም አንተ የማትረባ ሰው ነህ፣ ሸክም ብቻ ነህ ትለዋለች። ምስኪኑ ባልም አንድ ሁለት ጉርሻ ጎርሶ ይሄዳል። ስራ ለማግኘት ተደጋጋሚ ጥረት ቢያደርግም ሳይሳካለት ቀረ። በመጨረሻም ነፊሳ ሴት ልጅ ወለደችበት ቀን ደረሰ። ባሏና እናቷ በጣም ተደሰቱ። ባሏ ለጎረቤቶቹ ደስታውን ለመግለጽ ጣፋጮችን አከፋፈለ። ልጅ ከወለደች ብዙም ሳይቆይ የነፊሳ ባልም ሥራ አገኘ። ነገር ግን አዲሱ አሰሪው በጣም ጥብቅና ቁጡ ሰው ነው፣ ሠራተኞቹን ይጨቁን ነበረ። የሚጨነቀውም ስለ ሥራው ብቻ ነው። ሰዎች ቢቸግራቸው የሚሰሩት ሥራ እንጂ እንጀራ አልነበረም። ብዙውን ጊዜም ቆሻሻ ስድቦችን ሠራተኞቹን ይሰድባቸዋል። ይህ በእንዲህ እንዳለ የነፊሳ ቤተሰብ የገንዘብ ችግር ገጠመው። ልጇ ትንሽ ስታድግላት የልጇን ወጪዎች ለመሸፈን ነፊሳ በድጋሚ የልብስ ስፌት ስራዋን ቀጠለች። ልብሳቸውን ለማሰፋት ሰዎች ይዘው ከሚመጡት ጨርቅ የተረፈውን ለነፊሳ ይሰጧታል። እርሷም ጣጥፋ ለልጇ ትንንሽ ልብስ ከሚሰጧት ጨርቅ ትሰፋለች። የባሏ ገቢ ሌሎች የቅንጦት ነገሮችን ለማድረግ በቂ ስላልሆነ በዚህ መንገድ ሕይወትን ለመግፋት ተገደደች። የባሏ ገቢ የኤሌክትሪክ ክፍያዎችንና የቤት ምግቦችን ለመሸመት ያህል ብቻ ቢበቃቸው ነው። ከዛም አንድ ቀን ቤተሰባቸውን ክፉኛ ያስደነገጠ አስደንጋጭ ክስተት ተፈጠረ። የነፊሳ እግር ድንገት ወለም ብሎት ደረጃው ላይ አዳለጠውና ከመጀመሪያው እስከ መጨረሻው ደረጃ ድረስ እየተንከባለለች ወደቀች። ከፍተኛ ደም ከጭንቅላቷ ውስጥ ፈሰሰ። የነፊሳ እናት ያዩትን ማመን አቃታቸው፣ እያለቀሱ መጮህ ጀመሩ። ሙሉ የአካባቢው ሰው በሩ ላይ ተሰበሰበ። ዜናውን በፍጥነት ነፊሳ ባል ጋር ደረሰ። አርብ ዕለት ነበረ። የነፊሳ ባል ስራ ላይ ነበረ። ለልጁ መጫወቻ ለመግዛት ተጨማሪ ባገኝ ብሎ ሰዓት ላፊ እየሰራ ነበረ። የዛን ዕለት በሥራ ቦታው ላይ ሌላ ማንም ሠራተኛ አልነበረም። የነፊሳ ባል ዜናው ሲደርሰው በችኮላ የሥራ ቦታውን ቆልፎ ቁልፉን ሳያስረክብ በኪሱ እንደያዘ ወደ ቤቱ እየሮጠ ሄደ። ወደ ቤት ከደረሰም በኋላ ነፊሳን ወደ ዶክተሮች ዘንድ ወሰዳት። ነገር ግን መንገድ ላይ እያሉ ነፊሳ የመጨረሻ ትንፋሷን ተነፈሰች። የነፊሳ ትዝታ ወደ አእምሮ ሲመጣበት ባሏ ራሱን መቆጣጠር እስኪያቅተው ድረስ አለቀሰ። የነፊሳም እናት ጎላ ባለ ድምፅ አለቀሱ። የልጁ ነገርም አሳሰበው። ያለ እናቷ እንዴት ታድጋለች? ገና ልጅ ስለሆነች የእናቷን ጡት አልጣለችም። ይህ ሐሳብ ደግሞ የበለጠ እንዲያዝን አደረገው። ሁሉም ሰው በነፊሳ ድንገተኛ ሞት አዘነ። ሁሉም የአካባቢው ነዋሪ የነፊሳን ደግነትና ጨዋነት ያደንቃል። ሌሎችን በመንከባከብ ትታወቃለች። የመንደሩ ነዋሪ ሁሉ ያከብራታል፣ ያደንቃታል። የነፊሳ እናትና ባል ግን ሐዘን ደቆሳቸው። ሁለቱም ሐዘኑን መሸከም አቃታቸው። የቀብር ሥነ ሥርዓቱም ሲደርስ በአቅራቢያው ካለው መቃብር ተቀበረች። በቀብር ክንውኑ ጊዜ የነፊሳ ባል ሬሳውን ለማስተኛት ወደ ጉድጓዱ ገባ። በዚህ ጊዜ ነበረ በኪሱ ይዞት የነበረው ቁልፍ መቃብሩ ውስጥ ይወደቀው፣ ግን መውደቁን ልብ አላለውም። ሲመሽ ወደ ቤት ተመለሰ። ቀስ በቀስም ሁሉም ለቀስተኛ ወደ ቤቱ ሄዶ ነበር። ሁሉም ሰው ከሄደ በኋላ ቤቱ ብቻውን ቀረ። የነፊሳ የልብስ መስፊያ ማሽን ከቦታው አልተነቃነቅም። የነፊሳ እናት በተደጋጋሚ ይህንን የልብስ መስፊያ ማሽን ሲመለከቱ በዓይናቸው ላይ እንባቸው ያቀራል። መጀመሪያውንም ባላቸውን በማጣት የሚበቃቸውን ያህል ተሰቃይተዋል እና አሁን ደግሞ የልጁ ጦትና የልጅ ልጃቸው ብቸኝነት ክፉኛ ያሰቃያቸው። የነፊሳ ባል ልጁን አቅፎ እናቷን አጽናናቸው። ያዘነች እናት ልትጥናና ትችላለች? እንዴት እናቷን በትንሽ በትልቁ ስታግዛት የነበረችው ሴት ድንገት ጠፋች? የነፊሳ እናት የነፊሳን በዚህ ዓለም ላይ አለመኖር ማመን አቃታቸው። ካፍታ በፊት እኮ ልጄ ልብስ እየሰፋች ነበረ ምን ተፈጠረ በማለት ለራሳቸው ይደጋግማሉ። ምንም ያህል ሰዎች ሊያጽናኗቸው ቢሞክርም ልጃቸውን ድንገት ማጣታቸውን ግን አምኖ መቀበል አዳግቷቸዋል። የነፊሳ ሕፃን ልጅም እያለቀሰች ነው። በዚህም የነፊሳ ባል ለቀጣይ ጥቂት ቀናቶች ወደ ሥራ መሄድ አልፈለገም። ልጁን መንከባከብ ፈልጓል። በሚስቱ ድንገተኛ ሞትም ክፉኛ ደንግጧል። አስኖአልም የሶስት ቀን ዕረፍት እንደሚፈልግ ለአሰሪው ለመንገርም አቅዷል። ልክ የነፊሳ ባል እጁን ወደ ኪሱ ሲልክ ቁልፉ መጥፋቱን ተገነዘበ። ቁልፉ የት ገባ ሲል ግራ ተጋባ። ቢያስብም ቁልፉን ኪሱ ውስጥ መክተቱን ብቻ ነበር ማስታወስ የቻለው። የነፊሳ እናት የአማቿን የተጨነቀ የፊት ገጽታ ተመልክታ እየኔ ልጅ ምን ሆናል? በማለት ጠየቀችው። ሳቢርም እናቴ ቁልፉ ኪሴ ውስጥ ነበረ። አሁን የት እንደሄደ አላውቅም። ምናልባት መስጂድ ወይም የቀብር ስፍራ ውስጥ ወድቆ ይሆናል አለ። በዚህ ቅጽበት ሷቢር በቀብር ሥነ ሥርዓቱ ወቅት መቃብር ውስጥ መግባቱን አስታወሰ። ቁልፉ መቃብር ውስጥ ወድቆ ቢሆን ሲል ተገረመ። ይህ ግምቱ ከፍተኛ ውጥረት ውስጥ ከተተው። አሰሪው በጣም ጨካኝ ሰው እንደመሆኑ ሳቢር የቁልፉን መጥፋት በቀላሉ እንደማያዩት ያውቃል። አሰሪው ከሰዎች ይልቅ ለስራው አብዝቶ የሚጨነቅ ሰው ነው። በዚህ ጊዜ የሷቢር ስልክ ጠራ። አነሳው። አሰሪው ነበረ። ቁልፉ ነገ ጠዋት መከፈት አለበት፣ በቶሎ ቁልፉን ይዘህልኝና በጠዋት ሠራተኞቹን ወደ ሳይት መላክ እንድችል ሲል አዘዘው። ይህንን ሲሰማ የሷቢር ጉሮሮ ደረቀ። ቁልፉ መጥፋቱን አምኖ መቀበል አልቻለም። ቁልፉን ጠዋት ይዤ እመጣለሁ ሲል ብቻ ቀለል አድርጎ መልስ ሰጠ። ስለዚህ አሁን ሷቢር ምሽቱን ቁልፉን አግኝቶ ማደር አለበት። ብዙ ካሰበ በኋላ ወደ መቃብር ስፍራው ለመሄድ ወሰነ። ከሌሊቱ ሰባት ሰዓት ነበረ። የነፊሳ እናት ከልጅ ልጇ ጋር ተኝታለች። ሷቢር ወደ መቃብሩ መሄድ ጀመረ። ድንጋጤም ፍርሃትም እየተሰማው ነው። በዚህ አይነት ውድቅት ሌሊት ወደ መቃብር ስፍራ ሄዶ አያውቅም። የመቃብር ስፍራው ከመንደሩ ወጣ ብሎ ከሚገኝ ስፍራ ነው። ሷቢር ምን ማድረግ እንዳለበት ምንም የሚያውቀው ነገር የለም። ነገር ግን ሌላ ምንም ምርጫ የለውም። እነዛ ቁልፎች በጣም ውድ ናቸው። የጠፉትም በእርሱ ግድየለሽነት ነው። ቁልፎቹን ማግኘት አለበት። መቃብር ስፍራው ሲደርስ ስምንት ሰዓት ሆኗል ከሌሊቱ። እንግዳ የሆነ የሞት ፍርሃት ስሜት አደረበት። ልቡ በብርቱ ሲመታ ይሰማዋል። አመሻሹ ላይ ነው ሚስቱን የቀበራት። አሁን ደግሞ እዛ የመቃብር ስፍራ ደርሷል። ከእግሯ በኩል መቆፈር ጀመረ። ዓላማው የጠፋውን ቁልፉን መልሶ ማግኘት ነው። ትንሽ እንደቆፈረ የመቃብር ጠባቂው ሰሚር ደረሰበትና በቁጣ ምን እያደረግክ ነው? የመቃብር ሌባ ነህ? እንዲህ ሲል ጠየቀው። የነፊሳ ባል ደንግጦ ባትሪውን ወደ መቃብር ጠባቂው ላይ ያበራበት። ከዛም የመቃብር ጠባቂው ዛሬ ማታ ሚስቱ የሞተችበት ሰውዬ ነህ አይደል አንተ? ሲል ጠየቀው። የነፊሳ ባል አሁንም ፍርሃቱ ሳይለቀው አሁን እኔ ነኝ። ዛሬ ምሽት ላይ ሚስቴን ለመቅበር ወደዚህ መጥቼ ነበር። ነገር ግን እርሷን በመቅበር ላይ ሳለው አንድ ውድ ቁልፍ መቃብር ውስጥ ሳልጥል አልቀረውም። እነዚህ ቁልፎች ለእኔ በጣም ውድ ናቸው። እባክህ ለአላህ ብልህ ይህንን ሲሰማ የመቃብሩ ጠባቂ ሰሚር የነፊሳን ባል መርዳት ጀመረ። አንድ ላይ ተጋግዘው የመቃብሩን የተወሰነ ክፍል ቆፈሩ። የመቃብር ጠባቂውን ማግኘት የነፊሳን ባል ፍርሃት ቀነሰለት። ቁልፉን እንደሚያገኝም አዲስ ተስፋ በውስጡ ተጸነሰ። ካፍታ በኋላ መቃብሩ ሙሉ በሙሉ ተከፈተ። የነፊሳ ባል በመቃብር ውስጥ ያለውን ሲመለከት ደነገጠ። የመቃብር ጠባቂው በፍጥነት አፈሩን በአካፋ እየዛቀ ወደ መቃብሩ መመለስ ጀመረ። እያላበው ነበረ። ሚስትህ ምን አይነት ሴት ነበረች የዚህ አይነት ቅጣት በመቃብሯ ላይ የወረደው ሲል ጠየቀው የነፊሳ ባል ያየውን ነገር ማመን አቃተው ይህ የእውነት በእኔ ሚስት ላይ ሊሆን ይችላል ሲል አሰበ ነፊሳ በጣም መልካምና ጻድቅ ሴት ናት መልካምነቷን ሁሉም ሰው ያደንቀዋል ለዚህ አይነት ቅጣት ሊዳርግ የሚችል ኃጢአት ሰርታ አታውቅም በጭንቀት ተሰቃየ ሚስቴ ለምንድ ነው በዚህ አይነት ቅጣት የምትቀጣው ሲል አሰበ የመቃብር ጠባቂው ቁልፎችህን ሌሎች ቦታዎች ፈልጋቸው መቃብሩ ውስጥ ቁልፉን ማግኘት በጣም አስቸጋሪ ነው። አንተው ራስህም እንዳየኸው ይሄ ቅጣት ማብቂያ ያለው አይመስልም። በህይወት ዘመኗ የፈጸመችው ኃጢአት ካለ ይቅርታን እንድታገኝም ኃጢአቱ ምን እንደሆነ ፈልገህ ድረስበትና ንስሐ ግባላት አለው። ሷቢር እያለቀሰ ወደ ቤት ተመለሰ። የነፊሳ እናት ስታየው፣ በዚህ ምሽት የት አርፍደህ ነው የምትመጣው? አሳሰብከኝ እኮ አለችው። ሳቢር እግሯ ስር ወድቆ እንዲህ ያላት እናቴ ሰላምና ደስታዬን ሁሉ አጥቻለሁ በብርቱ እየተንቀጠቀጠ ነበረ የነፊሳ እናት ተጨንቃ ምን ተፈጠረ የኔ ልጅ ይህን ሁሉ ጊዜ ሴት ነበር ስትል ጠየቀችው ሷቢር ቁልፉን ፍለጋ ወደ መቃብር ስፍራው ሄዶ እንደነበረ ነገራት ግን እዛ ስደርስ ያየሁት ነገር ሰላሜን ወስዶብኛል? የሚመለስም አይመስለኝም ሰላሜ የነፊሳ እናት ፈራችና እንቆቅለሽ ማውራትህን አቁም ሷቢር በግልጽ ንገረኝ ምንድን ነው የተፈጠረው ሷቢር እያለቀሰ ቁልፉን ለመፈለግ የነፊሳን መቃብር ስንቆፍረው በመቃብር ውስጥ ያየሁት ነገር አስደንግጦኛል። እናቴ ነፊሳ ያቺ መልካም ሴት የምትሰቃየውን ስቃይ እንዴት አድርጌ ልገልጽልሽ እንደምችል እንኳ አላውቅም። ከንፈሯ በእሳት ተያይዞ ነበረ። ላጠፋው ስሞክር ከንፈሯ ከሰል መስሎ ጠቁሯበተ ልክ ወደታች እንደተዘቀዘቀ ምንም እንኳን የተቀረው የሰውነት አካሏ ሳይጎዳ ባለበት ቢሆንም እሳቱ ለአፍት ያህል ቀነሰና ከዛ ደግሞ ተቀታተለ። ሷቢር እያለቀሰ እናቴ ለምን በከንፈሯ ላይ እሳት እንዳየሁ አልገባኝም። በእነዚህ ከንፈሮቿ ሁልጊዜ የአላህን ስም ነው የምትጠራበት፣ መጥፎ ተናግራበት አታውቅም። መልካም ሴት ነበረች። የነፊሳ እናትና ባል ሙሉ ሌሊቱን እያለቀሱና እየጸለዩ ዱዓ ሲያደርጉ አደሩ። ለነፊሳ ይቅርታ እንዲያደርግላት አላህን እየለመኑ የፈጅር ሰላት አዛኑ እንደተባለ የነፊሳ እናት በመስጊድ ላለው ኢማም ሁሉንም ነገር ጩኸት ሳታበዛ ንገረው፣ ምን እየተከናወነ እንደሆነም አጣራልኝ ልጄ ለምንድን ነው የዚህ አይነት ቅጣት ይገጠማት? የሠራችሁ ስህተት አለ። ኢማሙ በጣም ጻድቅ እና ብልህ ሰው ነው፣ በእርግጠኝነት እሱ ይረዳናል አለችው። ሷቢር ይህንን ሐሳብ አግባብ ያለው ሆኖ አገኘው። ይህንን ችግር ሊፈታው የሚችል ሰው ካለ እርሱ ኢማሙ ነው። ሷቢር ለፈጅር ስግደት ሄደ። ከስግደቱ በኋላ ኢማሙን አስቆማቸውና ሁሉንም ነገር ለብቻቸው በግል ነገራቸው እያለቀሰ። ይህንን ሲሰሙ ኢማሙ የነፊሳን እናት ማግኘት እፈልጋለሁ። ሷቢር ኢማሙን ወደ ቤት ይዟቸው መጥቶ ከነፊሳ እናት ጋር አስተዋወቀ። ኢማሙ ጠየቀ፣ እናት ይንገሩኝ ነፊሳ ሰዎችን አምታ ታውቃለች? ወይም በአፏ ኃጢአት ፈጽማ ታውቃለች? የነፊሳ እናት አይ የኔ ልጅ ልብስ ብቻ ነው የምትሰፋው፣ ጎረቤቶቿን የምትጎበኝበት ወይም ጓደኞቿን የምትጠራበት ጊዜ የላትም አሉ። ይህንን ሲሰማ ኢማሙ የነፊሳን እናት ያስደነገጠን ጥያቄ ጠየቀ። ነፊሳ ያልመለሰችው የሰው አደራ ይኖር ይሆን እንዴ? ምናልባትም የቀሩ ልብሶች ቅዳጆች የነፊሳ እናት ነፊሳ የሚቀሩ ጨርቆችን ሁልጊዜም ትመልሳለች። ጨርቆችንም ክሮችንም ካስፈለጋትም እንዲሰጧት ትጠይቃቸዋለች አለች። ኢማሙም በጥንቃቄ አስቤ፣ ለዚህ አይነት ቅጣት የዳረጋት የዚህ አይነት ኃጢአት ሰርታ ከሆነ ሳታውቅ እንኳ ሰርታው ከሆነ የሆነ ኃጢአት ሳይፈጸም አይቀርም። ጉዳዩም የአደራ ጉዳይ ይመስላል። ማለቴ የነፊሳን መልካምነት እኔ ራሴ የማውቀው እንደመሆኔ። ኢማሙ ራሱ ነፊሳን በደንብ ያውቃታል በእርሱ ስር ሆና ነው ቅዱስ ቁርአንን የሐፈዘችው። ከዛም ለጠቀና ኢማሙ ልጅሽ ከአፏ ጋር ወይም ከከንፈሯ ጋር በተገናኘ ያላት ልማድ እንዳለ ንገሪ አላት። የነፊሳ እናት ላፍታ ያህል ካሰበች በኋላ በጣም የሚያበሳጨኝ አንድ ልማድ አላት። መቀሶችን ከመጠቀም ፋንታ ክሮችን የምትቆርጠው በጥርሷ ነው። አንዳንድ ጊዜ ትንንሽ ክሮች አፏ ላይ ወይም ከንፈሯ ላይ ይቀራሉ። እሷም ታኝከውና በጥርሷ ወቅታት ይዘዋለች። እኔም ዘወትር በዚህ የተነሳ አፏ ሲንቀሳቀስ አስተውላለሁ። ከንፈርሽን ይህ ተግባርሽ አንድ ቀን ይቆርጥልሻል ብዬ በተደጋጋሚ ባስጠነቅቃትም በልማዷ ላይ ግን ግትር ነበረች። ይህንን ሲሰማ ኢማሙ ይህ ቅጣት የመጣባት በዚህ ትንሽ ክር ሳቢያ ሊሆን ይችላል። ነፊሳ ስትሞት ልብስ እየሰፋች ነበረ። ከዛ ወደ ደረጃው ሄደች። ምናልባትም በአፏ ውስጥ የቀረ ክር ሊኖር ይችላል በሞተች ጊዜ። በልብስ ሰፌ ስራ ላይ የተራረፉ ክሮችና ጨርቆች ደንበኛው ያመጣው እስከሆነ የደንበኛው አደራ አካል ተደርገው ይቆጠራሉ። የዚህ አይነት ቀሪዎች መመለስ ይገባቸዋል። ይቅርታ እንድታገኝ መጸለይና ነፊሳ ልብስ ለሰፋችላቸው ሰዎች ስለ ልማዷ ቢነገራቸው የተሻለ ነው። ይቅርታቸውን ቢጠየቅ ደግ ነው። ይህንን ሲሰሙ የነፊሳ እናት በጣም ተጨነቁ። ጉዳዩ ትንሽ ነገር ይመስላል ነገር ግን በዚህ የተነሳ ነፊሳ የዚህ አይነት ከባድ ቅጣት ይገጥማታል የሚለው ሐሳብ መጥቶላቸው አያውቅም። ነፊሳ ልብስ የሰፋችላቸውን ሰዎች ሁሉ ሰበሰቡና የልጇን ትንሽ ልማድ አብራሩ፣ እናም ይቅርታ እንዲያደርጉላት ጠየቋቸው። ጉዳዩ ተራና ትንሽ ጉዳይ ይመስል ስለነበረ ሁሉም ሰው ለነፊሳ ይቅርታ አደረገላት። ወዲያውኑ ለአንዳንዶቹ ኃጢአትም አልመሰላቸውም። ነገር ግን ከሰዎች ግንዛቤ አንጻር ትንሽ ተብሎ የሚታየው ነገር በመለኮታዊው ፍርድ ከባድ ሚዛን ሊሸከም ይችላል። ሁሉም ሰው የነፊሳን መልካም ተፈጥሮና ሥራ ያውቃል። በመሆኑም ይቅርታ ካደረገላት በኋላ ሄደ። የዛን ዕለት ማታ የነፊሳ እናት ለአማቿ ለሷቢር እባክህን ወደ መቃብር ሂድና በድጋሚ ቀብሯን ከፍተህ ቅጣቱ ከላይዋ ላይ መነሳቱን ለቅጣቷ እውነተኛውን ምክንያት ማወቅ እፈልጋለሁ የእውነት ይህ ነገር የተፈጠረው በትንሽ ክር ሳቢያ ነው። የዛለት ማታ ሷቢር ወደ መቃብሩ ተመልሶ ሄደ። ከሌላው ሰው ጋር በመሆን የነፊሳን መቃብር ከፈተው። ሬሳውን በጥሩ ሁኔታና ቅርጽ ላይ ሆኖ አገኙት። ጥሩ መዓዛም ከስሩ እየመነጨ ነበር። የቅጣቱን መኖር የሚያሳይ ምንም አይነት ምልክት በላይዋ ላይ አልነበረም። ሷቢር በመቃብር ውስጥ ጠፍቶበት የነበረውን ቁልፍም አገኘ። ቁልፉን አነስቶ መቃብሩን በድጋሚ ዘግቶ የተፈጠረውን ለነፊሳ እናት ለመንገር ወደ ቤት ተመልሶ ሄደ። እርሷም ዜናውን እንደሰማች ከልጇ ላይ መለኮታዊ ቅጣት ስለተነሳላት አላህን አመሰገነች። መንደሬው ስለዚህ ገጠመኝ ሲሰማ የዚች አይነት ደግ ሴት በትንሽ አደራ ጉዳይ የተነሳ የዚህ አይነት ከባድ ሥቃይ መቀበሉ አስገረማቸው። ሁሉም በአንድነት ንስሐ ገቡ። የአደራን ጉዳይም በቀላሉ ማየት አቆሙ። ከትንሽ እስከ ትልቅ ያለውን አደራ ሁሉ በቁም ነገር ማየት ጀመሩ ከዛ ቀን ጀምሮም በዛ መንደር ውስጥ ያሉት ነዋሪዎች ትንሽ የምትባል እቃ እንኳ ብትሆን ለትክክለኛ ባለቤቱ በፍጥነት መመለስ ተጀመረ ምንም እንኳ ነፊሳ ብታልፍም ዘወትር ስለ እሷ እያሰቡ ዱዓ የሚያደርጉላትን ሐዘንተኛ እናቷንና ባሏን ጥላ ነበር የሄደችው ነፊሳ ከሄደች በኋላ እንኳ መዓዛዋ እንደሚቀር አበባ ነበረች በጥሩ ግብረ ገቧና ባህሪዋም የተነሳ በሁሉም ሰው ልብ ውስጥ ሕያው ነበረች ትንሽ ክርን በጥርስ በጥሱ በአፍ አኝኮ መጥፋት ትንሽ ተራ ነገር ቢመስልም የዚህ አይነት ልማድ ያላቸው በርካታ ልብስ የሚሰፉ ሰዎች አሉ። ትንሿ ክር እንኳ የደንበኛው አደራ አካል ናት፣ ይህ ጉዳይም ሰውየውን እስከ መቃብር ይከተለዋል። የዚህ አይነቱ ግዴለሽነት ወደ መለኮታዊ ቅጣት ሊመራ ይችላል። ይህ ቪዲዮ ትንሽ ነው፣ ተራ ነገር ነው በማለት የሰውን አደራ እንደ ራስ ቆጥረው ለማይመልሱ ሰዎች ማስተማሪያነት እንዲውል ሲባል የተዘጋጀ ነው። በእምነት ጉዳይ ውስጥ አደራን አትጋዱ። እያንዳንዱ ዕቃ ከክር እስከ ቁልፍ ያለው ለባለቤቱ መመለስ ይገባዋል። ይህ ታሪክ አንዳች ቁም ነገር እንዳስተማራችሁ ተስፋ እናደርጋለን። የአደራን ከባድነት የማያውቁ እንኳ ከዚህ ሊማሩ ይችላሉ። ሌሎች በአደራ መልክ ለሥራም ይሁን በሌላ ጉዳይ የሰጡንን ዕቃ በታማኝነት እንመልሳለን የሚል ቁርጥ አቋም ዛሬውኑ እንያዝ። በመጨረሻ ከአላህ ይቅርታውን እንሻለን። አላህ ሆይ ኃጢአታችንን ሁሉ ይቅር በለን ለማች ዘመዶቻችንም ጀነትን እችላቸው፣ አሜን። ይህንን ትርጉም ያለው ቪዲዮ ከቤተሰቦቻችሁና ከወዳጆቻችሁ ጋር ተጋሩት። ቪዲዮውንም ላይክ አድርጉ። ኮሜንት ላይም ጌታዬ ሆይ ይቅር በለን፣ አላህ ሆይ ይቅር በለን በማለት ጻፉ። ምን ያህሎቻችሁ ሙሉውን እንዳያችሁት ለማወቅም እንድንችል መጨረሳችሁን ኮሜንት ላይ አሳውቁን። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ ያላደረጋችሁ ለተመሳሳይ መልዕክቶች ቻናላችንን ሰብስክራይብ አድርጉ። ሰላም ቆዩን።